ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት አምስት 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ተቀዳሚ ሙፍቲ ሀጂ ኡመር ኢንድሬስ በጠና ታመው የሕክምና ክትትል ላይ መሆናቸው ተነግሯል። አፋበሃ በወሎ ቀጠና ገነቴ ከተማን ሲቆጣጠር በሌሎች ቀጠናዎችም ውጊያዎች እንደቀጠሉ ነው። ዝርዝሬ ግንባር መረጃዎችን ይዘናል። የብልጽግናው አገዛዝ ባሰማራቸው ወታደሮቹ በኩል የያዛትን የሴት ፋኖ አባል ጡት በመቁረጥና ቆዳ በመግፈፍ የጭካ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 ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በጠና ታመው የሕክምና ክትትል ላይ መሆናቸው ተነገረ። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክብር ዶክተር ሀጂ ኡመር ኢድሪስ ወይም ሙፍቲ ከፍተኛ የጤና እክል ገጥሟቸው በሕክምና ክትትል ላይ እንደሚገኙ ከእርሳቸው የቅርብ ሰዎች መስማት ተችሏል። ሙፍቲ ሀጂ ኡመር ኢድሪስ ያጋጠማቸው የጤና እክል ምንነትና አሁን በትክክል ያሉበት ሁኔታ እስካሁን በይፋ አልተነገረም። የቀድሞ መጅሊስ ፕሬዚዳንት ሙፍቲ ሀጂ ኡመር ኢድሪስ ከገጠማቸው የጤና እክል ፈጣሪ እንዲያሸራቸው ምዕመናን ጸሎት እንዲደረግላቸው የተለያዩ አካላት ጥሪ አቅርበዋል። የመጅሊሱ ፕሬዚዳንት አማካሪ ኡስታዝ አቡ በከር አህመድ በይፋዊ ገጻቸው ላይ ባስተላለፉት መልእክት አባታችን የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የጤና እክል አጋጥሟቸዋልና ሁላችንም አላህ ሙሉ ጤናቸው እንዲመልስላቸው ድዋ እናድርግላቸው ብለዋል። አክለውም ረጅም ዕድሜ ከጤና ጋር አላህ ይስጣቸው ሲሉም ጽፈዋል። ከ2011 የኢትዮጵያ አቆጣጠር ጀምሮ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ወይም ፌዴራል መጅሊስ ፕሬዝዳንት በመሆን ለሶስት አመታት ያገለገሉት ታላቁ ልሂቅ ተቀዳሚ ሙፍቲ ሀጂ ኡመር ኤድሪስ ብዙዎችን ባስቆጣ ሁኔታ ከመጅሊሱ መወገዳቸው የሚታወቅ ሲሆን እርሳቸውም ከዚያ በኋላ ከሚዲያው ራቅ ብለዋል። ሰውነት ይቀድማል በሚለው ንግግራቸው የሚታወቁት ሙፍቲ የሰው ልጅ ያለብሔርና ሃይማኖት መበላለጥ በሰውነቱ መከበር አለበት ሲሉ ደጋግመው ባስተማሯቸው ስብከቶች ተቀባይነትን ማግኘታቸው ይታወቃል። አፋብሃ በወሎ ቀጠና ገነቴ ከተማን ሲቆጣጠር በሌሎች ቀጠናዎችም ውጊያዎች እንደቀጠሉ ነው። ንጉስ ሚካኤል ኮር የዘመቻ አባናደው የተሳኩ ድሎችን በማስቀጠል ታላቅ ተጋድሎ እያደረገ ሲሆን ዛሬ ጥቅምት 5 2018 ዓ ም የኮሩ አህዶች ታላቅ ተጋድሎ በማድረግ ገነቴ ከተማን ተቆጣጥረዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር ድልን ተቀናሽተዋል። የአፋብሃ ደቡብ አማራ ቀጠና አሳምነው እዝ የነበረ ያዕቆብ አንደኛ ኮር በጀማ ቻይና ካምፕ መሽጎ የነበረውን የአብይ አህመድን ኃይል ትናንት ሌሊቱን ወዳለበት ቦታ ዘልቆ በመግባት በተውጣጡ ሻለቃዎች የኮሩ አናብስቶች ጠላት ከበባ ውስጥ በማስገባት ከጥቅም ውጭ እንዲሆን አድርገውታል። በሌላ በኩል የጀማው ኃይል ላይ ጥቃት ሲከፈት ነፍሱን ለማትረፍ የሞከረው የአብይ አህመድ ኃይልን ከሶስት አቅጣጫ ማለትም ከለሚ ተነስቶ ወደ ጀማ ከመራ ቤቴ ተነስቶ ወደ ጀማ ከመራ ቤቴ አለም ከተማ ተነስቶ በገረን ወደ ጀማ አቅጣጫ የተለያዩ ዙ ሀያ ሶስት ሞርተር ሞርተርና ድሽቃ ያክተለተለ ቢመጣም በሶስት አቅጣጫ የመጣውን ጠላት በክንደነበልባሎቹ ነበል ባሎቹ አጼ ዘር ያዕቆብ አንደኛ ኮር አይቀጡ ቅጣት እየተቀጠቀጠ ይገኛል። ይህ በእንዲህ እንዳለ አብይ አህመድና ሽመልስ አብዲሳ ሰሞኑን በማህበራዊ ሚዲያ ስጋ እያበላ ያስቀመጠውን መቶ ሺህ የገዳ ኮማንዶ ኃይል በተለያዩ የአማራ ክፍሎች ማስገባቱ ይታወሳል። ከለሚ ተነስቶ ወደ ጀማ፣ ከመራቤቴ ተነስቶ ወደ ጀማ፣ ከመራቤቴ ዓለም ከተማ ወደ ገረን እንዲሁም ወደ ጀማ በሶስት አቅጣጫ የገባው ይህ የገዳ ሰራዊት ጠዋት በጀመረው ውጊያ ዜና እስከተጠናከረበት ሰዓት ድረስ ካሳምነው እዝ ፋኖች ጋር ብርቱ ውጊያ እያደረገ ነው። በሌላ በኩል በአፋብሀ ምዕራብ አማራ ቀጠና ቴዎድሮስ እዝ ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ ቦታ ለማስፋት ከዋና ካምፖቹ ተነስቶ ወደ ደምደንጋይ ቀበሌ የተንቀሳቀሰውን የአብይ ሰራዊት በሦስት አቅጣጫ በመምታት በመጣበት እግሩ መቶ መልሶታል። ቦታ ለማስፋት የሄደው አውዳሚ የአብይ ሰራዊት እየተባረረ ባለበት ወቅት በዜጋንሳ አቅጣጫ እስከ ሀይ ስኩል ያለውን ኃይል እያሯሯጡ ወደ ካምፕ መሰብሰብ የተቻለ ሲሆን ለማገዝ ከአዴት ተወርውሮ ወደ ገርገራ አቅጣጫ የመጣውን ደግሞ ጉርጅባር ከተባለ ቦታ ላይ በደፈጣ አይቀጡ ቅጣት ቀጥቶ ወደ መጣበት መመለስ ተችሏል። በዚህም ስምንት የመከላከያ አባላት ሲሞቱ አምስቱ ከባድና ቀላል ቁስለኛ ሆነዋል። የብልጽግናው አገዛዝ ባሰማራቸው ወታደሮች በኩል የያዛትን የሴት ፋኖ አባል ጡት በመቁረጥና ቆዳ በመግፈፍ የጭቃኔውን የመጨረሻ ጥግ አሳየ። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የሴቶች ክፍል ባወጣው ወቅታዊ መግለጫ ገና ከጅምሩ አማራን ከምድረ ገጽ ለማጥፋት አስቦና አልሞ በተግባር የሚንቀሳቀሰው አረመኔያዊው የብልጽግና አገዛዝ የተለመደውን ከሰውነት የወጣ ዘግናኝ ድርጊት ፈጽሟል ብሏል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ የሆነችው ፋኖ በዓለም በዕለተ እሁድ ጥቅምት 2 2018 ዓ ም ከጓዶቿ ጋር ሁና የአገዛዙን እንቅስቃሴ በመከታተል ላይ ያሉ በድንገት ከአገዛዙ ጦር አባላት ጋር ፊት ለፊት ተገናኝታ በተደረገው የተኩስ ልውውጥ ተመታ እንደቆሰለች ጠላት ድሽቃ እየተኮሰ ይደርስባታል ይላል መግለጫው ሁኔታውን ሲያስረዳ የብልጽግና ወታደሮች ከሰብዓዊነት ከህሊና ከዓለም አቀፍ ህግ በወጣ መልኩ እንኳን ለጩቤ ለጥፊ በሚያሳሳ ገለዋ ላይ ጩቤ አሳረፉባት። ይህ የሆነው ወለጋ አይደለም፣ ጎጃም ማንኩሳ እንጂ ሲልም ያብራራል። በመጀመሪያ እንደ ቆሰለች ከደረሱባት በኋላ የለበሰችውን ልብስ ቀዳደው ራቆቷን፣ ገና እንቡጥ በሆኑ ገላዎቿ ላይም ካራቸውን መዘው እንደ ፋሲካ በግ መሸለት ጀመሩ። ከቀጠለው የጥላቻቸው ዓይን የሚከፈተው አማራ ከሚለው ስማችን ነውና አማራ ብላ በክንዶቿ ላይ የተነቀሰችውን ንቅሳት በያዙት ጩቤ ከቆዳዋ ገፈፉት። ይህም ሳያንስ የእናትነት ምልክት የሆነውን ሁለቱንም ጡቷን ቆርጠው ጥለው ከገደሏት በኋላ ማንኩሳ ከተማ መሀል አስፓልት ላይ ጣሏት ሲል መግለጫው አሳዛኙ መረጃ አጋርቷል። የአማራ ህዝብ ይህ አረመኒያዊ ድርጊት የፈጸመውን አገዛዝ በጽኑ ሊታገለው እንደሚገባ የገለጸው መግለጫው በመላው ዓለም የምትገኙ ወገኖቻችንም ይህን የብልጽግና አረመኒያዊነት እና ፍጹም ኢሰባዊ ድርጊት እንድታወግዙና ለዓለም አቀፉ ማህበረሰብ እንድታሳውቁ ሲል ጥሪ አቅርበዋል። በተመሳሳይ የአፋ ባሃ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ሽብርተኝነትና ጭካኔን የፖለቲካ መሳሪያ ያደረገው አብይ አህመድ መሐመድ ያሰማራው አረመኔ ሰራዊት የጦርነት ህግ አላባውያንን የማያውቅ የአውሬ ስብስብ መሆኑን በተደጋጋሚ ታይቷል ሲል ገልጿል። ጥቅምት ሁለት 2018 ዓ ም ምዕራብ ጎጃም ማንኩሳ አካባቢ በነበረ ውጊያ ቆስላ የተያዘችው የአፋብሀት ቴዎድሮስ እዝ አምስተኛ ክፍለ ጦር አባሏ ፋኒት በዓለም ላይ የአብይ ሰራዊት ናዚ በአይሁዶች ላይ ከሰራው ግፍ ጋር የሚመሳሰል አረመኔያዊ ተግባር ፈጽሞባታል ሲልም ገልጿል። ቆስላ በጠላት እጅ የወደቀችውን ብላቴና በየትኛውም ጦርነት እንደሚደረገው ወደ ሕክምና መውሰድ ሲገባቸው ፋኒት በዓለምን በስለት ወቅተው በመግደል ጡቶቿንም በመቁረጥ አስፋልት ላይ ጥለዋል። አማራ ብላ የተነቀሰችውን የቆዳዋን አካል በስለት ገፏል ሲል አረጋግጧል። ያልተከፈለን የአንድ ቢሊዮን ዶላር ዩሮ ቦንድ በተመለከተ የብልጽግናው አገዛዝ ከግል አበዳሪዎች ጋር ሲያደርገው የነበረው ድርድር ከሸፈ። የብልጽግናው አገዛዝ የአንድ ቢሊዮን ዶላር ዩሮ ቦንድ በተመለከተ በገንዘብ ሚኒስትርና በግል አበዳሪዎች ኮሚቴ መካከል ሲያደርግ የነበረው ድርድር ያለ ስምምነት መጠናቀቁ ተሰምተዋል። የአህመድ ሽዴ ቡድን ለቀናት በቆየው ንግግር ጉልመሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ህጋዊ አማራጭ ሊከተል እንደሚችል አስታውቋል። አገዛዙ የብድሩን አከፋፈል ሁኔታ ለማስተካከል ሲካሄድ የቆየው ድርድር ያለ ስምምነት መጠናቀቁን ያስታወቀው ትናንት ማክሰኞ ጥቅምት አራት 2018 ዓ ም ባወጣው መግለጫ ነው። ከመስከረም 15 እስከ ሰኞ ጥቅምት 3 የተካሄደው ድርድር የጊዜ ገደብ ተቀምጦለት እየተከናወነ ነው። ኢትዮጵያ 6.6 በመቶ ዓመታዊ ወለድ የሚከፈልበትና በ10 ዓመት ውስጥ ሙሉ በሙሉ የሚመለስ የ1 ቢሊዮን ብር ቦንድ ለሽያጭ ያቀረበችው በ2007 ዓ ም ነበር። የብልጽግና አገዛዝ በአመት ሁለት ጊዜ በሐምሌና ታህሳስ ወራት እንዲከፍል የሚጠበቅበትን ወለድ እስከ 2015 ዓ.ም ድረስ ሲፈጽም የቆየ ቢሆንም ከታህሳስ 2016 ዓ.ም አንስቶ ይህንን ግዴታውን አልተወጣም። በተጨማሪም ቦንዱ በታህሳስ 2017 ዓ.ም ተምረት ሙሉ በሙሉ መመለስ የነበረበት ቢሆንም ይህም ሳይከናወን የቆየ ሲሆን አገዛዙ ቦንዱ የሚመለስበት ሁኔታና ተያያዥ ጉዳዮች ላይ ማስተካከያ ለማድረግ ካበዳሪዎች ጋር ተደጋጋሚ ንግግሮችን አድርገዋል። በፈረንሳይ ፓሪስ ከተማ የተካሄደው በአሁኑ ድርድር ላይ የኢትዮጵያ ልኡክ ዋይት ኤን ኬዝ የተሰኘውን የህግ አማካሪና ላዘርድ የተባለውን የፋይናንስ አማካሪ ይዞ ቀርበዋል። የቦንዱ ገዢዎችን የወከለው የአበዳሪዎች ኮሚቴም በተመሳሳይ ድርድሩ ላይ የተገኘው ከህግና የፋይናንስ አማካሪዎቹ ጋር ነው ተብሏል። በዚህ ድርድር የቦንዱ አከፋፈል ሁኔታን በተመለከተ የመጀመሪያ እቅዱን ያቀረበው አገዛዙ ሲሆን፣ ኮሚቴውም የራሱን እቅድ በማቅረብ ምላሽ ሰጥቷል። በመቀጠልም የብልጽግና ቡድን የመጨረሻ ያላቸውን የብድር አከፋፈል ማስተካከያ ሲያቀርብ ኮሚቴውም ተመሳሳዩን አድርጓል። የአበዳሪዎች ኮሚቴው ኢትዮጵያ ማሻሻያ የተደረገበት ሌላ ዕቅድ የምታቀርብ ከሆነ ለድርድር ክፍት እንደሆነ መግለጹን የዜና ወኪሉ ሮይተርስ ዘግቧል። ሁለቱ አካላት ስምምነት ላይ እንዳይደርሱ ካደረጉ ጉዳዮች አንዱ የግል አበዳሪዎች ከአበዳሪ ሀገራት ጋር በእኩል አይን መታየት አለባቸው የሚለው የብልጽግና መንግስት አቋም እንደሆነ የተጠቀሰ ሲሆን ኮሚቴው በአሁኑ ሰዓት ድርድሩ ፍሬ አልባ ደረጃ ላይ ነው የሚል ድምዳሜ ላይ መድረሱንም ተናግሯል። የህግ እርምጃን ጨምሮ ሁሉንም አማራጮች እያጤነ መሆኑን እንዳስታወቀም ሮይተርስ ዘግቧል። የማዳጋስካር ወታደራዊ መኮንኖች ፕሬዝዳንቱን አስወግደው ስልጣን መያዛቸው ተሰማ። የማዳጋስካር ፕሬዝዳንት አንድሪ ሯጀሊና ደህንነቱ ወደ ተጠበቀ ስፍራ መወሰዳቸውን ተከትሎ ወታደራዊ መኮንኖች ስልጣን መያዛቸውን አስታውቀዋል። ከቤተ መንግስት መግለጫ የሰጡት ኮሮኔል ማይክል ራንድሪ ናሪራ ወታደራዊ መኮንኖች መንግስት ያቋቁማሉ ያሉ ሲሆን በቀጣይ ሁለት ዓመታት ውስጥ ምርጫ እንደሚካሄድ ገልጸዋል። ኮረኔሉ አሁን ያለውን የምርጫ ኮሚሽንን አግደዋል። ለሳምንታት በቀጠለው ወጣቶች ተቃውሞ ወደ ስልጣን የመጡት ወታደራዊ መኮንኖች ንቅናቄውን የጀመሩት ወጣቶች ስለሆኑ ፍላጎታቸውን እናሟላለን ብለዋል። ተቃዋሚዎች ተቃዋሚዎችና ወታደሮች ፕሬዝዳንቱ ከስልጣን ገሸሽ በመደረጋቸው ደስታቸውን እየገለጹ ይገኛሉ። በማዳጋስካር መዲና አንታናናሪቮ በሺዎች የሚቆጠሩ ሰልፈኞች ሰንደቅ ዓላማ ሲያውለበልቡ ታይተዋል። ፐርሶኔል አድሚኒስትሬሽን ቴክኒካል አድሚኒስትሬቲቭ ሰርቪስ የተባለው ወታደራዊ ክንፍ የማዳጋስካር ጠንካራው ሰራዊት ነው ተብሏል። የዚህ ወታደራዊ ክንፍ መሪ ኮረኔል ማይክል ስልጣኑን መረከባቸውን አስታውቀዋል። ይህ ወታደራዊ ክንፍ እስከ ቅርብ ጊዜ ድረስ የፕሬዝዳንቱ ደጋፊ ነበር የተባለ ቢሆንም ከሰሞኑ ግን የወጣቶችን ተቃውሞ በመደገፍ ወደ ስልጣን መጥተዋል። ኮረኔሉ መፈንቅለ መንግስት ተካሂዷል የሚለውን ባይቀበሉም የአገሪቱ አዲስ መሪ ተብለው ተሰይመዋል። ፕሬዝዳንቱ ደህንነቱ የተጠበቀ ቦታ እንደሚገኙ ከመገለጹ በዘለለ የት እንዳሉ እስካሁን በይፋ አልታወቀም። የግድያ ሙከራ የተደረገባቸው ፕሬዝዳንቱ በፌስቡክ ባስተላለፉት መልእክት የወታደራዊ መኮንኖችና የፖለቲከ